በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ ሀሳቤን ቅድም ያው በሄሉ ቪዲዮ ሰርቼ ነበረ። አሁን ላይ ደግሞ እነሩታ ቪዲዮ ስለለቀቁ የሆነ ነገር ሀሳብ መስጠት አለብኝ ብዬ ለትንሽ ደቂቃም ቢሆን ወደ እናንተ መጣሁ ማለት ነው። ትናንትና ካበቃበት እንግዲህ የእነሩታ ቪዲዮ ሄርሜላ ቤት ውስጥ ሩታ ጋር ድረስ በመሄዷ በጣም ሩታ ተሰምቷት፣ አብርሽን ከዚህ በኋላ ወደ ሕይወቴ እንዳትመጡ ማንኛችሁንም አልፈልግም። እኔ በራሴ የወሰነው ውሳኔ ነው። ምንም ነገር አልፈልግም። እመልህን ባለመስማትህ ነገሮችን በራስ መንገድ እያደረግክ ስለሆነ ምንም ነገር መስማት አልፈልግም ብላ ብዙዎችም ቤተሰቦቿ በፍጹም እንደዚህ ማድረግ የለብሽም፣ አንተም እንደዚህ ማድረግ የለብህም የሚሉ የተለያዩ ሀሳቦችን ተሰጥተው ነበረ። ነገር ግን ዛሬ አብርሽ ትናንት የተፈጠረውንም ቢፈጠር ልጄ ነው እና ልጄን ማየት አለብኝ ብሎ ልጁን ለማየት ወደ ቤት ድረስ ይሄዳል። ወደ ቤት ከሄደ በኋላ ግን ሩታ ጋር የተፈጠረው ነገር ከባድ ነው፣ አይታችሁታል። ልጅህን ማየት አትችልም ብላ ከልክለዋለች ማለት ነው። እናንተም የራሳችሁን ሀሳብ ሰጥታችኋል። እኔም ደግሞ ጥቂት ነገር ማለት ስላለብኝ ሀሳቤን እሰጣለሁ ማለት ነው። ኮሜንታችሁንም ለማየት ሞክራለሁ። እንግዲህ በመጀመሪያ ሩታ፣ ልጃችሁ የጋራችሁ ነው እንደ እህት መመክርሽ ነገር ልጁን መከልከል የለብሽም። እሱ ጸጽቶት ወደ አንቺ እንዲመለስ እንዲሁም ደግሞ ያጠፋው ጥፋት እንዲሰማው ማድረግ የምትችይው መልካም በማድረግ ነው፣ በመልካም በመመለስ ነው። ገባሽ እና ልጃቸው የጋራቸው እስከሆነ ድረስ መከልከል የለብሽም። ጥፋት ጥፋት ነው። አሁን አጥፍቷል። ትናንትና ይዛ አትንጣ የሚለውን ነገር ጥሶ ያው አንቺን ለማሳመን የተጠቀመበት ነገር ነው። በክፋት አስቦት አይደለም እሱም ቢሆን እና ወደ አንቺ እንግዲህ ሄርሜላን ይዟት መጥቷል። የሆነው ሆኗል። ግን ደግሞ ሄርሜላን ይዞ ሲመጣ አንቺ ተቆጥ ሸኝ ተሸዋል ግን ደግሞ ዛሬ ብቻውን ነው የመጣው። ልጁን ማየት ስለፈለገ መምጣት ስላለበት መጥቷል። ስለዚህ አንቺ አሁን እንደ ባለቤትም ሆነሽ በቃ ነገሮችን እንትን ማለት ስላለብሽ ነገሮችን በተለይ ሴት ልጅም ስለሆንሽ ሴት ልጅ ብላ አተኛ ናት፣ ታውቃላችሁ እና እንትን ብት ብታስተካክይ በጣም ደስ ይለኛል። ሲቀጥል ደግሞ ልጃችሁን እያየ ማድረግ ያለበትም ግዴታውን የአንቺ ብቻ ግዴታ አይደለም። እያየ እየተሳሰባችሁ ብትሉ ብትሉና ነገሮች መስተካከል ቢችሉ ነው ደስ ይለኛል። ምክንያቱም የጋራችሁ ግዴታ ነው። ልጅ ማለት ከሁለታችሁ የሚወጣ የአብራካችሁ ክፋይ ስለሆነ ማለት ነው። እናም ሌላው ነገር አብርሽ፣ ማስተካከል ያለብህ በጣም ብዙ ነገሮች አሉ። ምክንያቱም መልሰ ወደኋላ የምትሄድባቸው ነገሮች እነዚህ ነገሮች ወደፊትም ኢቭን ኢቭን ወደፊት ራሱ የሚጎዱ ነገሮች ናቸው። ወደ ኋላ ሁሌ በተመለስክ ቁጥር ነገሮች እየጠመሙ እየተበላሹ ነው የሚሄዱት። ከሄር ሚላ ጋር ባጭሩ፣ ከሄር ሚላ ጋር ያለ ነገር ርቀቱን ጠብቆ ሊቋረጥ ይገባል። አሁን ሩታን እንደ አዲስ እንዳትመለስ ወደ ሌላ ሰው እንትን እንዳትችል እያደረጋት ወደ አንተ መመለስ እንዳትችል እያደረጋት ያለው የአንተ አቋም ነው። ዛሬ እሷን አውርታት ነገ ሄርሜላን ታገኛት አለ ያ ነገር እሷን እየሰበራት ነው። ሴትም ልጅ ናት፣ አራስ ናት። ገባ። እነዚህን ማስተካከል ግዴታ አለብን። ያለ በለዚያ ግን ነገሮች እየተደራረቡ ነገሮች በሆነ መንገድ እየሄዱ ከሆነ ግን ለአንተም ለእሷም ጥሩ ውጤትና ጥሩ መጨረሻ አይኖረውም። ይህ ሁላችንም ሀሳብ ነው። ዛሬ ላይ ኦዲንስ ሊሆን ይችላል፣ በዙሪያ ያሉ ሰዎች ሊሆን ይችላሉ። የተለያዩ ነገሮችን ሀሳብ እየሰጡ አጀንዳ በአጀንዳ ላይ እየጨመራችሁ ልትሄዱበት ትችላላችሁ። ግን የበለጠ እሷ እየተጠቆረች በሄደች ቁጥር እሷም ለአንተ ጥላቸዋ እየጨመረ ነው የሚሄደው እና ይሄን ነገር አስተካክሉ። በቃ አስተካክሉ። ይቅር ህይወታቸውን ኑሩ፣ ወደ ራሳችሁ ተመለሱ። በቃ እና ሩታም በቃ ልጁን ፍቃጅለት እየመጣ ልጁን ሌላውን ነገር ካላስተካከለ ግዴታ የለብሽም። ወደ አንቺ ህይወት የማስገባትም ወደ ደስ ህይወት የመግባት ግዴታ የለብሽም። ምክንያቱም ትዳር ነው፣ እዚህ ጋር ቀልድ አይደለም። ከሌላ ሰው ጋር ተለጣጥፎ መጥቶ ከኔ ጋር ሁልቲ ዋትች መሆንም የለበትም። እኔ ላደርግ ማልችለውን ነገር ሌላዋ እህቴ እንድታረገው እንትን አይደለም። ማንኛውም ሴት አሁን በነገራችን ላይ ሩታ ጨቅጫቃ ጨቅጫቃ ትባላለች። በእሷ ቦታ ላይ ብንሆን ከዚህ ያነሰ ነገር አናደርግም፣ ከዛም በላይ ጨቅጫቃ ልንሆን እንችላለን። ምክንያቱም ህይወታችን ነው፣ ትዳራችን ነው። አንድ ባለትዳር ወንድ እኔ ሌላ ጋር ሄዶ እንደዚህ ሲሆን እኔ ባል ቢሆን ከሩታም ልብስ ይችላለሁ። ይገባችሁ። ስለዚህ ሰው ዝም ብሎ ስም አይሰጠውም። ስም ሲሰጥ በምክንያት መሆን አለበት። ያለ ምክንያት አትጠቀሙት። ለማንኛውም ቤተሰብ ሀሳቤን ለመስጠት ያክል ነው። ነገ በሰፊው ከመጣ በኮሜንታችሁ ምናምን ካልሆነም ደግሞ ይችን ለመናገር ነው የመጣውን። ስለተከታተላችሁ ከልብ አመሰግናለሁ።